ስናፍጩ ይህ እናቴ ብትመጣ በጣም ነው የምትወድ፣ ግን በቃ የሆነ ነገር ስሳላለች እናቴ እናት ትዝ የምትለኝ ነገር። ሁላችሁም እንደ እኔ ናችሁ። ሰላም ሰላም፣ እንዴት ናችሁ? ቃሊና ክብር ይመጥቻለሁ። እውነት እንዲህ አድርጌ ማለት ከማንም በልጦ አይደለም። እንግዲህ እንዲህ ሳቀርብ ቅር እንዳይላችሁ እንዳይከፋችሁ። እናንተም በትዕግስት ሀሳባችሁን አላማችሁን አሟልታችሁ አገር ገብታችሁ እንደዚህ ከባላችሁ ከልጆቻችሁ ጋር ለመብላት ያብቃችሁ። አሜን በሉ አሜን። እና እንግዲህ የአዲስ አመት በገብሬ ነበር የተኮሰተው። ይሄ በቤት ሽሪ ተከሰተው ነው። ይሄው እዚህ ጋር ሚጥሚጣ ነው ወይም ዳጣ ይባላል በደቡብ። ይሄ ደግሞ እኔ ነኝ የሰራው። ስናፍጭ ነጭ ስናፍጭ ነው፣ አይቀመስም። እዚህ ጋር ቃሪያ ቦ ነው። ከኔት እና ውዶችዬ ይሄ ስኬቲንግ ይሄ ነው ምንድን ነው? በቃ በቃ ስታክ እንዳያደርግሽ ብዬ ነው መልካም የመስቀል ዓመት ይሁንልን ሀገራችን ሰላም ያድርግልን ቦምብ እኔ ጉበት እወዳለሁ ከጉበቱ ሊጨመር ይጀምር ጋይስ ባላችሁበት ፈጣሪ በሰላም በጤና አድሷችሁ ጠብቋችሁ ለመስቀል በዓል ስላደረሳችሁ እናመሰግናለን ፈጣሪያችን እስኪ የምንችለው ያህል እስኪ ፈጣሪ አቅርበልናል

አልበላመነዋው ጥሬ ስጋ በእኛ ሀገር ታውቃላችሁ፣ ብዙም አይመከርም፣ ልምድም የለንም ግን

ሰነፈጠኝ በነገራችሁ ላይ በስናፍጥ ከበዳችሁ ጥሬ ሥጋ አማችሁ ሰነፈጠኝ እያሉ እንደ እንደዚህ ጉበት እንዴት እንደማወድ የፍየል ብታይ እዛ አባቴ ሲያርድ ማለት ነው። እንደተንጠለጠለ ጨርሰዋለሁ። እሪ ነው ብለው ሆድቀው ሳይወጣ በቃ ጉበቱን አውተካ ሰጠኝ። ጥጋበኛ ነበር ቤተሰብ ላይ ራሱ ሰዓትም ቆልጦ በቃ እንደዚህ ብለቱ ጠፍቶ አይታወቅም። ብዙ ትበላ እኛ እንደ ህፃን ከትፈን ከትፈን ስለዚህ ስጋው የምን ነው ማለታቸው ስለማይቀር አስቀድሜ አያያ ነው፣ እሺ፣ አስቀድሜ ነገራችሁ። ስጋው የምን ነው ማለታቸው አይቀርም። አንዳንድ ኃይምሮ ድሀዎች ማለት ነው። ምጣ፣ አህያ ስጋ ተባብዙ፣ እሳት ይበለጣት። የምኖርበት ቦታ የማይኖሩ ሰዎች ናቸው። የዱርና የቤት እንስሳ ማለት ነው። እንደዚህ ታደርጉና፣ ወይኔ ወይኔ አስቀድሜ አትምጫዬ ነው። እንዴት ሙያ ነው መስቀል በዓል። እንዴት እያሳለፋችሁት ነው? ምሳ ሰዓት ጠብቁበት። ገብርኤሽን ቆንጆ የሚል ቪዲዮ እንፖስታለን። እንደበላ ነው በላ ነው አታሳዩ ሲያምር ራሱ ካልተነልብስ ሲያምር ገመድ ገመድ ይመስላልይህገመድእእ የደለበ ነው ማነውጠ ቁርጥ ስጋ ባል አስለመደኝ ገብሬን ያስለመደ ቁርጥ ስጋ የገና ዕለት አልበላም ብዬ በኛ ጉዙ አይታወቁም። እውነት ለማውራት ቁርጥ ካልተበላ እዛው ላይ

ቤትዬ፣ ደረቁ እንጀራ በልቼ ጨረስኩ እንዳትሉ። ቪዲዮ እንዳይረዝምባችኋል እንዳሰለችው። ቆይ ቆይ፣ በደንብ ስንጀራ ድረስ አብረን ብላ እህ እሱ ጋ ደግሞ በደንብ መታንፍ አለበት። ጥሬ ስለሆነው ስራ እንዳያበዛታችሁ። እሰይ ተመስገን፣ ደረሰው። ለዚህ ለደስታ ቀን ያደረስከን አምላክ ተመስገን። ወደ ሞላ ጠጣው በላው፣ ተመስገን አስጠጣኝ። ወይ መቃጠር እየወደደ መቃጠር ካልተወው ብላኝ ብላኛል። ተው። ለምንድን ነው ግን በዓመት በዓል ብቻ የምንበለው እኛ? ለምንድን ነው ሁልጊዜ የማንበለው? ሁልጊዜም የማንበለው እና ውዶችዬ፣ ማሮችዬ በጣም እናመሰግናለን። እግዚአብሔር ይስጥልን ስለምታዩልን ላይክ ስለምታረጉልን። የዛሬ ዓመት ደግሞ በሀገራችሁ እንዲሁ ለምን ጎመን አይሆንም ከምትወዱት ሰው ጋር አብራችሁ እየበላችሁ ለማመስገን ብቁ ጤናችን ስጠን። እኔ ግን አጠገብኩም ገና አስገሰኝ እግዚአብሔር አስገስቶኝ አያውቅም። እኔ የምግብ ስበላ እንትን እኮ ነው ስናፈች